ቪዲዮን ከመጀመራችሁ በፊት ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ቪዲዮ ፊልሙ፣ አንድ አፓርትመንትን እያሳየን ይጀምራል። ጅናያም አሪያ ከተባለችው ልጇ ጋር አብራዬ ኖረች ትገኛለች። ከሆስፒታሉ ቆይታቸው በኋላም አሪያ ወደ ቤት ከተመለሰች በኋላ ጆሮዋ ላይ ኤርፎን አድርጋ መተኛት ነበረባት። ይህንንም የምታደርገው ከጎረቤታቸው የሚሰማው የዘፈን ድምፅ እንዳይረብሻቸው በሚል ነበረ። በጠዋትም ከተነሱም በኋላ ልጇን በመታጠቢያ ቤት ውስጥ ማጠብ ትጀምራለች። ከዛ በተጨማሪ የትምህርት ቤቷ ፕሮጀክትም እንዳይሰበርባት እንዳትጫወትበትና ከተሰበረ ግን እሱን የሚያስተካክሉበት ምንም አይነት ገንዘብ እንደሌላቸው ትነግራታለች። አርያን መምህሯ የምሳውን ብር እንድታመጣ ጠይቃት እንደነበረ ትናገራለች። ጅናያ መምህሯ አርያን በተማሪዎቿ ፊት ስላስጨነቃት ይሄ ልቧን ይነካዋል። በሚሄዱበት ሰዓት ላይ ምንም አይነት ገንዘብ በእጇ ላይ ባይኖርም፣ ነገር ግን ይጠይቃት ለነበረው ቤኒ ለተባለው አካል ጉዳተኛ ካላት ላይ ትሰጠዋለች። አከራዩም ይህንን ነገር ትመለከትና በእሷ ትናደዳለች። ምክንያቱም እስካሁን ድረስ የቤት ኪራይዋን መክፈል ስላልቻለች ነበረ። ከዛ በተጨማሪም ከቤቷ እንድትወጣላትም ነግራታለች። ነገር ግን ጅናያ በስራ ቦታ ዛሬ እንደሚከፈላት በመናገር መሳሳት ላይ እንደተከፈላት አምጣ እንደምትሰጣት ትነግራታለች በተጨማሪም ጀናያ ሴትዮዋ በቤቷ የምትከፍተውንም ዘፈንም ትንሽ እንድትቀንስላትም ትነግራታለች። አለች ቢሆንም ሴትዮዋ ግን ምትሰማ አልነበረችም ምክንያቱም እነሱ የቤት ኪራዩን ስለሚከፍሉ ይህን የማድረግ መብት እንዳላቸው ትነግራታለች። ጁናያ ማሪያን ወደ ትምህርት ቤቷ በደረሰችበት ሰዓት ላይ ምሳ ሰዓት ላይ የምሳ ገንዘቡን እንደምታመጣላት ትነግራታለች። ከዚያም የትምህርት ቤቱንም ርዕሰ መምህርም በእጇ ሰላም ትላታለች። ነገር ግን ርዕሰ መምህሯ በመገረም ስሜት ሆና ነበር ታያት የነበረው። ጁናያ ወደ ምትሰራበት ሱፐርማርኬት በደረሰች ሰዓት ላይ በሰዎች ተጨናቆ ነበረ። አለቃዋ ሪቻርድም ሰላምታ እንኳን ሳያቀርብላት ወደ ስራቷ ውሎ እንድትገባ ይነግራታል፤ ምክንያቱም አንደኛዋ ካሸር በህመም ምክንያት ቀርታለች። ሪቻርድም ሆነ እዛ የነበሩት ደንበኞች የምትራመደው ቀስ ብላ ስለነበረ በዛ ተናዶ ይሰድቧታል። በሰልፏ ላይ የነበረ ሴት ለገዛችው ቃለት ከፍል ባለችበት ሰዓት ላይ ጅናያ እንደዚህ አይነት እቃዎች በዚህ ካርድ መክፈል እንደማትችል ትነግራታለች። ይህም ያቺ ሴትና ባሏን ያናደዳቸውና ምንም ሳይገዙም የያዙትን ጠርሙስ እሷ ላይ ወርውረውባት ሄዳሉ። ሪቻርድም እዚያ የተፈጠረውን ነገር ይመለከትና፣ ጅናያም ሰልፉ ሳይባባስና አንድ ሰው አንሸራቶት እዚህ ከመውደቁ በፊት ሞሉ አምጥታ እንድታጸድ ይነግራታል። ደንበኞቹ በዚህ እናደዳሉ፣ ምክንያቱም ጊዜያቸው እያለቀባቸው ነው። ጅናያም የምታጸዳበትን ለማምጣት በሄደችበት ሰዓት ላይ አብራት የምትሰራት ሴት ምን ያክል ችግር ውስጥ እንዳለች ትገነዘባለች። ስለዚህም ትንሽ ገንዘብ ልታበድራ ታስባ ነበረ። ቢሆንም ጅናያ ግን ይቺም ሴት ችግር ውስጥ ስለነበረች ይህንን ገንዘብ ለመቀበል ፈቃደኛ አልሆነችም። በተለይ ደግሞ ዛሬ ስለሚከፈላቸው እንዳትጨናነቅ ትነግራታለች። በቀጣይ ጅናያ አርያ ወደ ትምህርት ቤት የምሳ ገንዘብን ስላላመጣች ይደወልላታል። ከዛ በተጨማሪም ሰውነቷ ላይ የሆነ ቁስል ተመልክተዋል። ጅናያም በመታጠቢያ ቤት ውስጥ እንደወደቀች ትናል ናገራለች ቢሆንም መምህሮቹ ግን ተጨንቀዋል ሪቻርድም ጄናያ ስልክ ይዛ ስታወራ ሲመለከታት በዚህ ይናድዳል ነገር ግን ያለችበትን ችግር በመናገርና ወደ ትምህርት ቤቱም የተፈጠሩትን ነገሮች ለመፍታት እንድትሄድ እንዲፈቅድላት ትጠይቀዋለች ከዛ በተጨማሪም ደሞዟንም እንዲከፍላት ነበር የጠየቀችው ቢሆንም ግን አሁን ሊሰጣት እንደማይችል ይነግራታል ከዛም ጅናያ በባንክ አካውንቷ ውስጥ የነበረውን 40 ዶላር ለማውጣት ስትል ወደ ባንክ ታመራለች። ኤቲኤሙ እምቢ ነበር ያላት ምክንያቱም ከአካውንቷ ሊሰጣት የሚችለው ያነሰ ገንዘብ ያንን ብቻ ስለነበረና ያንንም የምታወጣም ከሆነም አካውንቷ ስለሚዘጋ ነበረ። ይህንንም የባንኩ ማናጀር የነበረችው ኒኮል ነበር የነገረቻት። ጅናያም ገንዘቡን እንዲሰጧትና አካውንቷም እንዲዘጋም ትናገራለች። ቢሆንም ግን ምንም ብትቸኩል እንኳን ሰልፉን መጠበቅ እንዳለባት ይነገራታል። ስለዚህ ምንም ሳቲስት ሄዳለች። ጅናያ ወደ ትምህርት ቤት በደረሰችበት ሰዓት ላይ ልጇን በሕፃናት ጥበቃ ላይ የሚሰሩት ሰዎች ሲወስዷት ትመለከታለች። ልጇም ታማሚ መሆኗንና ለዚህም ደግሞ መድኒት እንደሚያስፈልጋት ትነግራቸዋለች። ቢሆንም ግን ሊሰሟት አልቻሉም። ለልጇም የቻለችውን ለማድረግ ስትል ሁለት ስራዎችን እየሰራች መሆኗንም ትነግራቸዋለች። ቢሆንም ግን የሚረዳትን ሰው ልታገኝ አልቻለችም። የወደቀውን የአሪያን ቦርሳ በመያዝ ጅናያ ወደ ስራ ቦታዋ መመለስ ትጀምራለች። እስኮላ ላይ ስለነበረችም ኦሊቨር ከነበረበት መኪና ጋር ለትጋጭ ደርሳ ነበረ። ኦሊቨርን በዚህ በመናደድ ተናዶ መጠጡን እሷ ላይ ይወረውርባታል። ጅናያ መሄዷን ትቀጥላለች ኦሊቨርም ላደረገችው ነገር እንደምትጸጸት እንደሚያደርጋት በመናገር እሷን መከታተል ይጀምራል በድንገትም በመኪናው የእሷን መኪና ይገፋል ይህም በውሃው ምክንያት መኪና እንዲሽከረከርና መሀል ላይ እንዲቆምም ያደርገዋል። ጅናያን መኪናውን ለማስነሳት በድጋሚ በሞከረችበት ሰዓት ላይ ግን መኪናዋ ልነሳ ይላታል የመኪናውንም ኤንጂን ለማጣራት በወጣችበት ሰዓት ላይ ድንገት አንድ የፖሊስ ኦፊሰር ታገኛታለች ከዚያም ጅናያም ይሄ ሰውዬ እየተከታተላት መሆኑን ትናገራለች ቢሆንም ግን ኦሊቨርም ልክ እንደ ሴትየዋ ፖሊስ ነበረ ስለዚህም ጅናያን በህጋዊ መልኩ ልክ እንደሚያስገባት በመናገር ያስፈራራታል። ፖሊሷም እሱን ከዛ እንዲሄድ ካደረገችው በኋላ ጅናያ መንጃ ፈቃዷን እንድታመጣ ትነግራታለች። ስትመለከተውም ጊዜ አልፎበት ነበረ። ጅናያም ከመስሪያ ቤቷ ገንዘቡን በተቀበለችበት ሰዓት ላይ ሄዳ እንደምታሳድሰው ትናገራለች። ነገር ግን ፖሊሷ ይህንን ባለመስማት ትቀጣታለች። መኪናዋም ስለተወሰደም በእግሯ መመለስ ነበረባት። ሪቻርድም የተሰጣት ሰላሳ ደቂቃ ሆኖ ሳለ ነገር ግን ሁለት ሰዓት ያክል አርፍዳ መምጣቷ ያናደዋል። ስለዚህም በመጨረሻም ያባረራታል። ጅናያም ደሞዟን በጠየቀችው ሰዓት ላይ የተባረሩት ሰራተኞች ደሞዛቸውን የሚቀበሉት በፖስታ እንደሆነ ይነግራታል። ነገር ግን ቼኩ በሱ ጠረጴዛ ላይ ነበር የነበረው። ከዚያም ጅናያ ወደ ቤቷ በተመለሰችበት ሰዓት ላይ ቤት ውስጥ የነበሩት እቃዎቿ በሙሉ መንገድ ዳር ላይ መበተናቸውን ትመለከታለች። የቤቱ ባለቤትም ገንዘቡን ልትከፍል ባለመቻሏ ምክንያት እቃዎቿን አውጥታ ጥላባታለች። ጅናያም ልታደርገው የምትችለው ነገር ቢኖር መጪውና ማልቀስ ብቻ ነበረ። ከደቂዎች በኋላ ቼኩን ሳይሰጣት የትም እንደማትሄድ ለመናገር ስትል ወደ ሪቻርድ ጋር ደግሞ ትመለሳለች። በዛን ሰዓት ላይም አንድ ሰው ወደ ቢሮ በመምጣት ልብሷ ላይ የነበረውን ስሟን ተመልክቶ ስለ አንድ ቀይ ጠይቃታል። በድንገትም ሽጉጡን ያወጣል። ከሱ ጋርም አብሮ አንድ ሰው ነበረ። ሌቦች ስለነበሩም ሪቻርድ ያለውን ገንዘብ በሙሉ ከካዝና ውስጥም ቢሆን አውጥቶ እንዲሰጣቸውም ይናገራሉ። ገንዘቡንም በጅናያ ቦርሳ ውስጥ ለማስቀመጥ በሚል ቦርሳዋን እንድታመጣም ይነግሯታል። ቢሆንም ግን በውስጡ የሪያ መድኃኒቶች ስለነበሩ ያንን ለመስጠት ፍቃደኛ አልነበረችም። በመሀላቸውም ከነበረው ልፊያ በኋላ በመጨረሻ ግን ጅናያ የሌባውን ሽጉጥ በመውሰድ ድንገት ተኩስበታለች። በዚህም ምክንያትም ሌላኛው ሌባ ከዛ ሮጦ ያመልጣል። ሪቻርድም ይህንን ሌብነት የፈጠረችው እሷ እንደሆነች ይናገራል። ምክንያቱም ሌባው ስሟን ሲጠራ ሰምቷል። ነገር ግን ስሟን የጠራው ልብሷ ላይ በተጻፈው ጽሁፍ ነበረ። ቢሆንም ግን ለፖሊስ ለመደወልና ይህንን ለማሳወቅ ይወስናል። ጅናያም ራሷን ከባድ ነገር ውስጥ ታገኘዋለች። የሱ ድምጾችና ጠረጴዛው ላይ ተቀምጦ የነበረውን ገንዘብ ሀሳቧ እንዲበታተን ያደርገውና በመጨረሻም ሪቻርድ ላይ ተኩስበታለች። ከዚያም ጅናያ ጠረጴዛው ላይ የነበረውን የሷን ቼክ ብቻ በመውሰድ ወደ ባንኩ ታመራለች። ቢሆንም ግን የባንኩ ጥበቃ እንድትገባ ሊፈቅድላት አልቻለም፣ ምክንያቱም አሁን የመውጫ ሰዓታቸው ነው። ቢሆንም ኒኮል ግን ከሷ ጋር ቅርበት ስለነበራት እንድትገባ እንዲፈቅድላት አደርገዋለች። ለሰራተኛም ቼኩን ከሰጠቻት በኋላም የአጭ ሴት ገንዘቡ እንዲሰጣት መታወቂያዋን እንድታመጣ ጠይቃታለች። ቢሆንም ጅናያ ግን መታወቂያዋ በእጇ ላይ አልነበረም፣ ምክንያቱም ከዚህ በፊት በመኪናው ምክንያት ፖሊሷ ውስድ አባታለች። ያለችበትን ሁኔታ ብትናገርም ነገር ግን ሰራተኛ የምትረዳት አልነበረችም። ስለዚህም ጅናያ በቦርሷ ውስጥ የነበረውን ሽጉጥ በማውጣት ገንዘቧን እንድትሰጣት ጠይቃታለች። ሰራተኛም የድንገ ተኛ አደጋ በተኑን ትጫኗለች። ይህም ወደ ኒኮል ፖሊሶች እንዲደውሉላት ያደርጋል። ኒኮልም በባንካቸው ሌባ እንደገባ በመናገር የጠየቋትን ማንነትም ትገልጻለች። ከዛ በተጨማሪም በቡርሷ ውስጥ የሚበራውን ነገር ተመልክታ ጅናያ ቦምብ እንደያዘችም ትናገራለች። ይህ በእንዲህ እንዳለ ሬሞንና ግሪምስ በሱፐርማርኬት ውስጥ የተፈጠረውን አደጋ መመርመር ጀምረዋል። ቪዲዮውም በካሜራው ተቀርጾ ስለነበረ ጅናያም ወንጀሉን እንደፈጸመችውም ተገንዝበዋል። ሰራተኛዋንም በሚጠይቋት ሰዓት ላይ የጅናያ ጓደኛ ስለነበረች ጅናያ እንደዚህ አይነት ነገርን መቼም ቢሆን እንደማታደርግ ትናገራለች። የተፈጠረውንም ነገርም ልታምን አልቻለችም። ቢሆንም ክራይምስ ግን ለጓደኛዋ ስትል መረጃውን እየደበቀችላት እንደሆነ ነበር ያሰበው። ቢሆንም ሬመን ግን ይህን ነገር መመርመር እንዳለባቸው በመናገር ተጨማሪ መረጃዎችን እንዲሰበስብ ትነግረዋለች። በቀጣይ ሬመን ወደ ጅናያ ቤት ያመራሉ። እናም እቃዎቿም ውጭ ላይ ተበትነው ነበር። ያሪያንም መድኃኒት መሬቱ ላይ ባገኙት ሰዓት መስራት ላይ በኒም አሪያ ታማሚ መሆኗን ይነግራቸዋል። ከዛ በተጨማሪም ጅናያ እንዴት ያለች ጥሩ ሰው መሆኗንም ይነግራቸዋል። ፖሊሶቹም አፓርትመንቱን ለመፈተሽ አስበው ነበረ፣ ቢሆንም ግን የቤቱ ባለቤት እንዲገቡ ልትፈቅድላቸው አልቻለችም። በዛን ሰዓት ላይ ስለ ባንኩ ዝርፊያም ዜና ይደርሳቸውና ወደዛም ያመራሉ። በባንኩ ውስጥም ሰራተኞቹ ለጅናያ ያለውን ገንዘብ በሙሉ መስጠት ይጀምራሉ። ቢሆንም ጅናያ ግን የቼኩን ገንዘብ ብቻ እንድሰጣት እንደጠየቀቻትና እሷ ልትሰርቅ እንዳልመጣች ትናገራለች። ኒኮልም ስልኩን ለጥበቃው ትሰጠዋለች። በዚያም ትእዛዝ እንዲቀበልም ነበረ። ከዚያም እዛ የነበሩትንም ደንበኞች እንዲሄዱም ትነግራቸዋለች። ቢሆንም ግን እየተፈጠረ ስላለው ነገር ስላላወቁ ለመሄድ ፍቃደኛ አልነበሩ። ጅናያም ኒኮል እንድትረዳት ትጠይቃታለች። ከዚያም ኒኮል በመምጣትም በቼኩ ላይ ያለውን ገንዘብ ብቻ እንድትሰጣት ትነግራታለች። ጅናያም እየተፈጠረ ባለው ነገር ጭንቅላቷ እየተጨነቀና ሌላ ነገር ውስጥም እየገባች ትመጣለች። ሰራተኞች የሚያሳዩትን ፍራቻም እሷ ሌባ እንዳልሆነች እንድትናገርና መደንገጣቸውንም እንዲያቆሙም እንድትነግራቸውም ያደርጋል። ከዚያም ፖሊሶች አካባቢውን ይከቡታል። ግራይምስም ላለቃቸው በሱፐር ማርኬት ውስጥ ስርቆቱ እንዲካሄድ የረዳችው ጅናያ እንደሆነች ይናገራል። ቢሆንም ሬመንገን ጅናያ ከእነሱ ጋር ንክኪ እንዳልነበራትና አጋጣሚም እንደሆነም ትናገራለች። ውስጥ ላይ አንደኛው ከጅናያ ሽጉጡን ለመንጠቅ ይወስናል። ይህም በመሀል ጅናያ እንድተኩስም ያደርጋታል። በዚህም ምክንያት ያሰውና ጥበቃው ሮጠው ከዛ ባንክ እንዲያመልጡ ያደርጋቸዋል። ፖሊሶችም እንደወጡም ጥያቄ ያደርጉላቸዋል። ደንበኛውም ሽጉጡ የተተኮሰው ድንገት እሱ ሊቀማት ባለ ሰዓት ላይ እንደሆነና እነሱ ምንም ጥፋት እንዳላጠፉም ይናገራል። የባንኩ ሰራተኞች በድንጋጤ ውስጥ ናቸው። ጅናያም የጠየቀቻቸውን ገንዘብ ብቻ እንዲሰጧ ትጠይቃቸዋለች። በቲቪው ላይ ያለችውም ሪፖርተር ስለ እሷ እያወራችን መሆኗን ስትመለከትም ይህ ድንጋጤ ውስጥ ይከተታል። ፖሊሶችም ለባንኩ ማናጀር ይደውላሉ። ጅናያም የደወለው ፖሊስ መሆኑን በተገነዘበችበት ሰዓት ላይ ወዲያውኑ ስልኩን ለኒኮል ትመልሳለች። በዚህም ምክንያት ፖሊሶቹ ከ እሷ ጋር ድርድር ለማድረግ ሲሉ ትልቁን መኪናም ያስመጣሉ። ሬመንም እሷን እንደምታናግራትና ጥሩ የድርድር ችሎታም ስላላት ከዛ በተጨማሪም ሴት ስለሆነችም ሊግባቡ እንደሚችሉም በማሰብ ጥያቄም ታቀርባለች። በዚህ ምክንያት ሬመን ደግማ ወደ ባንኩ ትደውላለች። ኒኮልም ስልኩን ስፒከር ላይ እንደታደርገውም ከነገረቻት በኋላ ስለ ታክሱ ትጠይቃታለች። ጅናያም በድንጋጤ ውስጥ ሆና ይሄ እንደ ድንገት እንደተፈጠረም ትናገራለች። እየተረዷት ስላልነበረም ስታወራ እየጮኸች ነበር የምታወራው። ሬመንም ልትሰርቅ እንዳልገባች እንደገባት በመናገር በእርጋታ እሷን ማዋራት ትጀምራለች። ቢሆንም ግን ወደ ውጪ እንድትወጣና እሷን እንደምትረዳትም ለማሳመን ብትሞክርም ነገር ግን ጅናያ በዚህ ሀሳብ እንድትስማማ አልነበረችም። ምክንያቱም ወደ ውጪ የምትወጣ ከሆነ እንደሚገሏትና ማንም ሰውም እሷን ለመርዳት እንደማይፈልግም ትናገራለች። የባንኩ ደንበኞችም እንዲወጡን በጠየቀቻት ሰዓት ላይ እሷ እንዳልያዘቻቸው በመናገር ስልኩን ትዘጋዋለች። ከዚህም በኋላም ኒኮል ለጅናያ የቼኩን ገንዘብ ትሰጣታለች። ጅናያም ከሱ ላይ አርባ ዶላርን በመቀነስ ኒኮል ለልጇ ትምህርት ቤት ምሳ እንድታደርስላት ጠይቃታለች። ምክንያቱም ፖሊሶች እንድትወጣ እንደማይፈቅዱላት ገብቷታል። በቲቪው ላይ ፖሊሶች እንደተዘጋ በምትመለከትበት ሰዓት ላይ የባንኩ ሰራተኞች በሩን እንዲሸፍኑ ታደርጋለች። ፖሊሶቹም የባንኩን ካሜራዎች አክሰስ አግኝተው ስለነበረ በሱ ያሉበትን ሁኔታ መመልከት ይጀምራሉ። በቦርሳው ውስጥ የያዘችውን ቦምብ ሌላ ነገር እንዳይፈጠር እንዲሰጉ አድርጓቸዋል። አንደኛዋ ሰራተኛም ስልኳን በማስቀመጥ ላይፍ ትገባለች። አንደኛዋ ሴትዮ መቀመጥ እንደምትፈልግ ትናገራለች። ጅናያም ኒኮል ወዲያውኑ መቀመጫ እንድታመጣላት ታደርጋለች። ሌሎቹ ደንበኞች ደግሞ እንዲወጡ እንድትፈቅድላቸው ይጠይቋታል። ቢሆንም ጅናያ ግን ብቻዋን የምትቀር ከሆነ ፖሊሶች መጥተው እንደሚተኩሱባት ገብቷታል። ይሁን እንጂ ግን ከዛም ልጠው በሚወጡበት ሰዓት ላይ እነሱን የማስቆም ድፍረት አልነበራትም። ነገር ግን ኒኮል ከዚህ በኋላ ማንም ሰው እንዳይወጣ በሩን እንድትቆልፈው ታስደርጋለች። በዛን ሰዓት ላይ የሪያ የሳይንስ ፕሮጀክት መጮህ ይጀምራል። በዚህ ምክንያት ኒኮልና ፖሊሶቹ ቡም ልቡ ሊፈነዳ እንደነበር ነበር ያሰቡት። ቢሆንም ጅናያ ግን ወዲያውኑ ታጠፈዋለች። ከዚህ በኋላ ምን እንደምታደርግ ማሰብ እንዳለባት በመናገር ጅናያ ወደ ቢሮ ውስጥ ገብታም ወንበሮችን ታመጣላቸዋለች። ሰራተኞቹም ከዛ ለማምለጥ ያስባሉ። ቢሆንም ኒኮል ግን ጅናያ ምን ልታደርግ እንደምትችል ስለማያውቁ አርፎ እንዲቆሙ ትነግራቸዋለች። ወንበሩንም ለሁሉም ትሰጣቸዋለች። ስራዋ ስለሆነና መቆምም ምን ያክል እንደሚያደክም ስለምታውቅ እንዲቀመጡም ትነግራቸዋለች። ሬመንም ይህን ከተመለከተች በኋላ ትክክለኛ ወንጀለኞች እንደዚህ አይነት ነገርን እንደማያደርጉ ትናገራለች። ግማሾቹ ፖሊሶችም ወደ ውስጥ ለመግባት ለመግባት ያስባሉ። ቢሆንም ግን የፖሊሶቹ አለቃ በቦንቡ የሆነ አደጋ ልትፈጥር እንደምትችል በማሰብ ይህንን ማድረግ እንደሌለባቸው ይናገራል። አንዳንዶቹ ፖሊሶች ደግሞ ኤፍቢአይዎችን መጥራት እንዳለባቸው ቢያስቡ፣ ነገር ግን ሬመን ለትንሽ ነገር ትልቅ ምላሽ ለመስጠት እያሰቡ መሆናቸውን በመናገር ትወቅሳቸዋለች። ትልቅ ጭንቀት ውስጥ የገባች ሴት መሆኗን በመናገርም ከእሷ ጋር በመደራደር ችግሩን መፍታት እንደሚችሉም ነበር የምታስበው። ኤፍቢአይዎች ግን ተጠርተው የሚመጡ ከሆነ ከእሷ ጋር መደራደር ሳይሆን የሚያስቡት ወዲያውኑ እሷን መግደልና ታጋቾቹንም መውጣት ነበረ። አለቃው የሚስማማና ሬመን እንድትደውል ስልኩን ይሰጣታል። ጅናያም የስልኩ ጩኸት ይረብሻታል። ሁሉንም ለማጥፋት ብትወስንም ነገር ግን ኒኮሊያንን እንዳታደርግና ምናልባት ፖሊሶች ከዛ የምትወጣበትን መንገድ ሊጠቁማት ሊሆን እንደሚችልም ትነግራታለች። ጅናያም ስልኩን ካነሳች በኋላም ስለ ሁሉም ነገር መውራት ትጀምራለች። ሬመንም ፖሊሶች እሷ ሊረዳውት እንደማይችሉ ያሰበችበት ምክንያት ምን እንደሆነ ይገባታል። ጅናያ ኦሊቨር ከዚህ በፊት ያላትን ነገር በማስታወስ ከዚህ የምትወጣ ከሆነ እንደሚገላት ነበር የምታስበው። ከዛ በተጨማሪም ሱፐርማርኬት ውስጥ ተፈጥሮ ስለነበረው ዘረፋ መናገር ትጀምራለች። ሰዎች አለቃዋ ቼኩን ሊሰጣት አለመቻሉ የልጇ መድኃኒት፣ የትምህርት ቤቱ ጉዳይ፣ ከዛ በተጨማሪም ሁለቱ ስራዎቿና ና ከቤትም የቤት ኪራይ ባለመክፈሏ ምክንያት እንድትወጣ መደረጓንም ያሉባትን ችግሮች በሙሉ ትናገራለች። የሰራተኛዋ ስልክ አሁንም በላይቭ እያስተላለፈ ያስተላለፈ ነው። ይህም በከተማ ውስጥ የሚገኙት ሰዎች በሙሉ በስልካቸው ላይ ይህንን ላይቭ እንዲከታተሉት ያደርጋል። ሬመንም የእሷን ስሜት እንደምትጋራት ና እሷ የሚያደገችው በዚህ መልኩ መሆኑን በመናገር ልትረዳት ያላትን ፍላጎት ትነግራታለች። ቢሆንም ግን ከዛ መውጣት ይኖርባታል። ቢሆንም ይሄ ግን ጅናያ እንድትናደድ የሚያደርጋት ነበር። ውጭ ውጪ ላይም ፖሊሶች እስካሉ ድረስም መቼም ቢሆን እንደማትወጣም ትናገራለች። ከዚያም ስልኩንም ትዘጋዋለች። ጅናያ ያለችበት ነገር የሬመንን ስሜት ይነካል። ስለዚህም ለደቂቃዎች ያክል ከዛ ትወጣለች። ፖሊሱም ጅናያ በካሜራው እየተቀዳች መሆኑን ሲገነዘብ ያንን ቪዲዮም እንዲያገኙትም ይናገራል። በተመሳሳይ ጊዜም ጅናያ በባንክ ውስጥ የሚገኙት ካሜራዎች መብራታቸውን ትመለከታለች። ስለዚህም ኒኮል የካሜራዎቹ መቆጣጠሪያ ቦታ ወዳለበት እንድትወስዳትና ያንንም እንድታጠፋውም ትናገራለች። አንደኛዋ ሰራተኛም ይህንን እድል በመጠቀም ከዛ ባንክ ለማምለት ትወስናለች ግን በሩ ተቆልፎ ነበረ። ጅናያም የካሜራዎቹን ፓወር በሙሉም ታጠፋዋለች። ይህም ፖሊሶቹ አሁን ላይ በውስጥ የሚካሄደውን ነገር እንዳያውቁ ያደርጋቸዋል። ከዚያም ወደ እነሱን በተመለሰችበት ሰዓት ላይ ያቺው ሰራተኛ ወደ መታጠቢያ ቤት መሄድ እንደምትፈልግ ትናገራለች። ስለዚህም ጀናያ ሌሎቹን መሄድ የሚፈልጉ ከሆነ ተራ በተራ እንደሚሄዱ ትነግራቸዋለች። ውጪ ላይ ሬመንድ እና ግራይምስ በሲስተሙ ላይ ጀናያን ያስፈራራት ፖሊስ ማን እንደሆነ ለማወቅ ይሞክራሉ። በሌላ በኩል ባንኩ አካባቢ የተሰበሰቡት ሰዎች ጀናያ ነፃ እንድትሆን መናገር ይጀምራሉ። ውስጥ ላይ ኒኮል ጀናያ እንደበረዳ ትመለከታለች። ስለዚህም ጃኬቷን ልታወሳት ትወስናለች። ወደ ቢሮዋም ካስገባቻት በኋላም ጀናያም ያንን ጃኬት ታደርጋለች በጥሬ ቤዛው ላይ የነበረውን የኒኮል ቤተሰብንም ፎቶም ትመለከታለች። ስለ ቤተሰብም ወሪያቸው በዚህ እነሳና ጅናያም ጥሩ እናት መሆኗን እንደምታቅ ኒኮል ትናገራለች። ምክንያቱም ብዙ ጊዜ ከልጇ ጋር አብራ ነበር የምትመጣው። አሁንም ከፖሊሶቹም እርዳታ እንድታገኘም ብትነግራትም ነገር ግን ጅናያ ኦሊቨር እንዳይገላት ፈርታለች። ከሰዓት ላይ ኤፍቢአይዎች በቦታ ይደርሳሉ። ጅናያም ውጭ ላይ ብዙ ድምጾችን ትሰማለች። ኒኮልም በሩጋ ሆናም የሚፈጠረውን እንድታጣራም ትልካታለች። በዚህ መልኩም እዛ አካባቢ የተሰበሰቡት ሰዎች በሙሉ ጅናያ ነጻ እንድትወጣ መፈክር እያሰሙ መሆናቸውን ትገነዘባለች። በዚህ ነው ላይም እንደዛው ብዙ ሰው ለሷ ድጋፍ እያደረጉ መሆናቸውን ትገነዘባለች። ሪፖርተሯ መዘይ የነበሩትን መጠየቅ ትጀምራለች። ከነዛ ሰዎች መካከልም ቤን ይገኝበት ነበር። ጅናያም ምንም አይነት ገንዘብ በእጇ ላይ ባልነበረበት ሰዓት ላይ ራሱ ትረዳው እንደነበረም ይናገራል። የፖሊሶቹ አለቃም ለኤፍቢአይዎቹ አለቃ ነገሮችን እንደተቆጣጠሩና ለመፍታትም ትንሽ ጊዜ እንደቀራቸው ይናገራል። ቢሆንም ኤፍቢአይዎች ግን የሚሰሙ አልነበሩም። ጅናያ በዛ ባንክ ውስጥ አካውንት እንድትከፍት ያደረገቻት ኒኮል ስለነበረች በምን ምክንያት እዚ አካውንት እንድትከፍት እንዳደረገቻት ጠይቃታለች። ኒኮልም ብዙ ሴቶች ሲጭበረበሩ ተመልክታታክ ስለነበረ እሷን ከመጭበርበር ለማዳን ስትልም በዚህ አካውንት እንዳስከፈተቻትም ትነግራታለች። በዛም ሰዓት ላይ ሰራተኞቹ እየሞቃቸው መምጣታቸውን ይናገራሉ። ቢሆንም ጅናያ ግን ኤሲው በመጥፋቱ ምክንያት ስለነበረ እሷ ሁልጊዜ የምትኖረው በዚህ አይነት መልኩ መሆኑን ትነግራቸዋለች። ትልቋ ሴትዮ እሷን በምታበረታታት ሰዓት ላይ ጅናያም ላደረገችው ነገር ይቅርታ ጠይቃቸዋለች። አሪያም በታመመችበት ሰዓት ላይ በሆስፒታሉ ውስጥ ስለምታሳልፈው ስለነበረውም ጊዜም ትነግራቸዋለች። ዶክተሮቹም ስለ አሪያ ብዙ አይጨነቁም ነበረ። አሪያ ባትኖር ኖሮ ወደ እስር ቤት መግባት ምንም አያስጨንቃትም ነበረ። ነገር ግን አሁን ላይ ያለሷ ልጇን የሚያስታመም ማንም እንደሌለ ነበር የምታስበው። ኒኮልም አሪያ ነሷ እንደምትንከባከብላትና የሚያስፈልጋትም ነገር እንደምታደርግላት በመናገር ጀናያ እጅ እንድትሰጥ ለማድረግ ትሞክራለች። በዛን ሰዓትም ትልቋ ሴትዮ ህመም እየተሰማት መሆኑንና የስኳር በሽተኛ መሆኗን ትናገራለች። በዚህ ምክንያት ጀናያ ኒኮሊያችን ሴትዮ እንድትይዝ እንድትይዝና ከዛ እንድታስወጣት አድርጋለች። ትልቋን ሴትዮውም ለፖሊሶች ካስረከበች በኋላ ኒኮል ሬመን እንድትወጣ እየነገረቻት ቢሆንም ነገር ግን ጅናያ ውስጥ ማንም ስለሌላት መመለስ እንዳለባት በመናገር ተመልሳ ወደዚያ ውስጥ ገባለች። በቀጣይ ሌላ ሰው ደግሞ ወደ ባንኩ ይደውላል። አሁን የደወሉትም ኤፍቢአዮች ነበሩ። እሷም ሬመንም ማውራት ስላልቻለች እነሱን ኒኮል እንድታዋራቸውም ስልኩን ሰጣታለች። በዛን ሰዓት ላይ በቦርሳ ውስጥ የሚገኘው የአሪያ የሳይንስ ፕሮጀክት መጮህ ይጀምራል። ጅናያም የሚጮኸውን የልጇን ፕሮጀክትም ታጠፈዋለች። እናም የልጇ የሳይንስ ፕሮጀክት መሆኑንም ትነግራቸዋለች። ይህም ኒኮል እና የባንኩን ሰራተኞች ከነበሩበት ድንጋጤና ፍርሃትም ያወጣቸው ነበረ። እነሱም ቦምብ መስሏቸው እንደነበረም ይነግሯታል። ይህም ጄኒያ በመጨረሻ ኤፍቢአዮች እና ፖሊሶች ለምን ትኩረታቸውን እሷ ላይ በደንብ እንዳ እንዳደረጉ እንድትገነዘብ ያደርጋታል። አንደኛዋ ሰራተኛም ወደ ሽንት ቤት መሄድ እንደምትፈልግ በመናገር እዛም በሊፕስቲኳ ቦንቡ ትክክለኛ እንዳልሆነና አንድ ሽጉጥ ብቻ እንዳለ ጽፋት አሳያለች። ጅናያም ኒኮል ለፖሊሶቹ በመደወል ቦምቡ ትክክለኛ እንዳልሆነ እንድትነግራቸው ብትነግራትም፣ ነገር ግን ኒኮል ፖሊሶቹ ወደ ውስጥ እንዳይገቡ የሚያግዳቸው ነገር ይህ ብቻ መሆኑም ተከትሎ አሁን ላይ ለነሱ ላለመደወል ትወስናለች። ይልቁኑ ቦርሳውን ሳይዙ ወደ ውጪ መውጣት እንደሚችሉም ትናገራለች። ይህ በእንዲህ እንዳለ ሬመን የጅናያ መኪና የወሰደችባትን ፖሊስ ታገኛታለች። በመጀመሪያም ስላስፈራራት ሰው መረጃ ልታውጣ ፈቃደኛ አልነበረች። ቢሆንም ግን ሬመን ትገፋትና በመጨረሻ ያስፈራራት ሰው ኦሊቨር እንደሆነ ትናገራለች። የተናደደችው ሬመንም በመጨረሻ ሄደው ኦሊቨርን በቦክስ ተቀምጣለች ። ይህም እዛ ተሰብስቦ የነበሩትን ሰዎች ያስደስታቸዋል። አለቃውም ምን እንዳደረገ በሰማበት ሰዓት ላይ እሱን ለማዋራት ይወስደዋል። በመኪና ውስጥ የነበረው ስልክ መጥራት ይጀምራል። ቢሆንም የኤፍቢአይዎቹ አለቃ ግን ስልኩን ለማንሳት ፈቃደኛ አልነበረም። ይህም ሬመንና የፖሊሶቹን አለቃም እንዲናደዱ ያደርጋቸዋል። በመጨረሻም ሬመን ግን ስልኩን ለማንሳት ትወስናለች። ለጅናያም ኦሊቨርን እንዳሰሩት ትነግራታለች። ቢሆንም ጅናያ ግን ማረጋገጫ ትፈልጋለች። ፎቶውንም አንስታ በስልኳ ምትልክላት ከሆነም ሰራተኞቹን ለቃ እሷም ወደ ውጭ እንደምትወጣም ትናገራለች። ቢሆንም የኤፍቢአይዎቹ አለቃ ግን ፎቶውን አንስቶ ለመላክ የሚጠብቅ አይነት ሰው አልነበረም። ይልቁኑ ሰዎቹን ወደ ውስጥ ሰብረው እንዲገቡ ለማድረግ ይወስናል። ነገር ግን የሁሉ ነገር ሳይፈጠር ችግሩን መፍታት የምታስበው ሬመን ወዲያውኑ ወደ ባንኩ ታመራለች። በስልኳም የኦሊቨርን ፎቶን በመያዝ ለጅናያ ለመስጠት ትወሰናለች። ጅናያም ፎቶን ከተመለከተች በኋላ ያስፈራራት ሰው ኦሊቨር መሆኑን ትናገራለች። ስለዚህም ሰራተኞቹንም ትለቃቸዋለች። ቢሆንም ኒኮል ግን ለመቅረት ትወሰናለች። የጅናያንም እጅ ከያዘች በኋላ እስር ቤት ከገባች በኋላ ከአሪያ ጋር አንድ ላይ በመሆን እየመጡ እንደሚጎበኛት ትነግራታለች። ልክ በዚህን ሰዓት ላይ ጅናያ ከእናቷ ይደወልላታል። ወደ ቤቷም ኤፍቢአይዎች ስለመጡ ስለሁኔታው ልትጠይቃት ነበር የደወለችው። ጅናያም በባንክ ውስጥ የገባችው ለመስረቅ እንዳልሆነ በመናገር ነገሮቹን ልታስረዳ ትሞክራለች። ቢሆንም ግን እናቷ አሪያ እንደሞተች ትነግራታለች። ሲገለጠም በነበረባት ተመ ምክንያት ልጅቷ ልትተርፍ አልቻለችም ነበረ። እናም ጀናያም ይህን ሁሉ ጊዜ ልጇ ከእሷ ጋር አብራ እንደሆነች አስመስላ ስትቃዥ ነበረ። ከትምህርት ቤቷ የተደወለላት እንዲሁም ልጇን የወሰዱባት ሰዎች በሙሉ አልነበሩም። ለኒኮልም ፖሊሶች በስልኩ ላይ ነግረዋት ነበረ። ቢሆንም ነገሮችን ላለማባባስ ስትል ግን ይህንን ነገር ለእሷ አልነገረቻትም። ጄናያን በዚህ ስሜት ውስጥ በነበረችበት ሰዓት ላይ ድንገት ኤፍቢአይዎች ሰብረው ይገባሉ። ቢሆንም ይህም ነገር ግን ቅዠት ነበረ። ኒኮልም ከዛ ይዛተም አብረው መውጣት ይጀምራሉ። እጃቸውም ወደ ላይ አንስተውም ወደ ፖሊሶቹም ይቀርባሉ። ሬመንም ጄናያን ስታስራት እየራራችላት ነበረ። እዛ የተሰበሰቡ ሰዎችም እሷን እየደገፏትም ወደ ፖሊስ ጣቢያም ታመራለች። ፊልሙ ይህን ይመስል ነበረ። ላይክ እና ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ ቪዲዮ እስክንገናኝ ድረስ ግን ቻው።